ሰማይ ከፋሽ ቃል እገባለሁ እኔ እሻ ልሻለሁ። ትወደኛለህ እንዲ ሰላም፣ እንዴት ናችሁ? ውዴ የእዮብ ዩቲዩብ ተከታታዮቻችን ዛሬ እንግዲህ እኔ ብቻዬን መጥቼ ይላቸዋለሁ፣ እዮብም ይኖራል ለየት ያለ ፕሮግራም ነው የሚሆነው። እንዲ ፕሮግራሙ እዮብም ፕራንክ ልናደርገው ነው። ከዚህ በፊት ብዙዎቻችሁ ኮመንት እያደረጋችሁልን ነበረ ፕራንክ ቪዲዮ ስሩ እያላችሁ ና ዛሬው ጊዜ ደርሶ አሪፍ ሰዓት ላይ ፕራንክ እንሰራለን ማለት ነው። እና በዓል እንዴ ነበር ሁላችሁም። ትንሽ ተጠፋፍተን ነበር፣ እኔና ዮብም ይሄን ሰሞን አራት ቀን አልተገናኘንም። እሱም ጊሸን ሄዶ ዶ ነበር፣ እኔም ደግሞ ሳማ ሰንበት ሄጄ ነበር። እናንተም ጋር በዓል አሪፍ እንደሚሆን ተስፋ አደርጋለሁ፣ አሪፍ እንዳሳለፋችሁ ተስፋ አደርጋለሁ። እና ምንድነው ከበዓል በፊት እኔና ዮብ ኢንተርቪው ነበር ከሎት ሚዲያ ላይ ኢንተርቪው ነበርና ቲክቶክ ቪዲዮን ያያችሁት ካላችሁ ምንድን ነው የተለያዩ ኮመንቶች እያደረሱን ነበረ የተለያዩ ቪዲዮች እየተላኩልን ነበረና፣ ቪዲዮቹን ሳያቸው አስቀውኛለም አስገርሞኛለም። እኔና የውም እያየ ናቸው ነበረና ዛሬ የምንሰራላችሁ ቪዲዮ እኔ ቀድሜ እዮ ቤት መጥቻለሁ። እዮ ብታች ነው ና እኔና ዮ የምንሰራበት ቤት ነው የመጣሁት ፕራንክ ላደርገው ነው ማለት ብቻ፣ ቪዲዮ መስራት በጣም ነው የሚከብደው። ሌላ ጊዜ አብረን ነው የምንሰራው ካሜራም ስታንድም ምናምን አዲስ በጣም ረድቶኛል። ቀድሜ ነግሬው ስለነበረ ብዙ ነገር አዘጋጅቶ ነው የጠበቀኝ። ና አሁን እኔ እናየ ቪዲዮ የምንሰራበት ቤት ነው ያለሁት። ቀድሜው መጥቻለሁ። እናወራለን አውራለን ተባብለን ነበረ። እኔ ቀድሜው መጥቻ አለውና ቪዲዮንም እንዳያችሁት ከሆነ እዛጋ ትንሽ ለየት ይል ነበር፣ ለየት ይል ነበርና አብረን አይታ ነው ነበር ቪዲዮን ግን አሁን ሄጄ እያወራን ኖርማል ወሬ እያወራን ቪዲዮንን ከፍተዋለን ከዛላ ጠይቀዋለሁ በቃ አስጨንቋለሁ የሚያስጨንቅ ጥያቄዎች ጠይቀውታል፣ ጠይቀዋለሁ። እንዲያው ጥያቄዎቹ የሚሆነው ለምንድን ነው ማለት እንደዛ ለምንድን ነው እንደዛ ስቴኝ የነበረው ታውቃላችሁ፣ ወንዶች እንዴ እኔና ዩቢ ያው ይሄን ቪዲዮ መስራት ስንጀምር እንደ ወንድም እንደ አይነት ነው ታውቃላችሁ፣ ከዚህ በፊት ያለንን ነገር አብሮ አደጎች ነበርን እና ያው ሰፖርት ለመደራረግ እርስ በርስ እናንተም ደግሞ አብረን የሰራ ነውን ቪዲዮ ወዳችሁት ነበርና፣ አሁንም ደስ የሚል ፊድባክ ስላለው አብረን እየሰራን ነው እና እዛ ጋር ያየሁት ነገር ግን ትንሽ ከብድ ነበረ እና እዮብን እንጠይቀዋለን። ምንድን ነው አንተ ምን አስበክ ነው እንደዚህ ያደረግከው? ብዙ ሰዎች ደግሞ እየጠየቁኝ ነበረ፣ ቪዲዮቹ ምንድን ነው ፍቅረኛ ሞች ናችሁ እንዴ ምናምን እያሉ እየጠየቁኝ ነበረ እና እሱን እንጠይቀዋለሁ። ምን አስበክ ነው እንደዛ ስተኝ የነበረው? ለእኔ ሌላ ፊሊንግ አለክ እንዴ እያልኩኝ እንጠይቀዋለሁ። አብራችሁን ቆዩ። አሪፍ ጊዜ እንደምታሳልፉ ተስፋ እናደርጋለን። እዮብ ምን እንደሚል መስማት የምትፈልጉ ማለት እዮብ ምን እንደሚል ከዛ በኋላ እንደዛ ሳስጨንቀው ምን እንደሚል አብረን የምናይ ነው የሚሆነው። እኔ መልሱን አውቋለሁ፣ ግን ደግሞ ስቲል ይከብዳል። እዛ ጋ ያየውስ ነገር ትንሽ ትንሽ ትንሽ ይከብዳል። እና አላቅም ምን እንደሚል። ካሜራውን ደሞ አስቀምጥም፣ ደግሞ ስለማያቅ ትክክለኛውን ነው የሚነግረኝ። ደንግጥ ይደንግጥ ምን ይበል አናቅም፣ አብረን የምናየው ነው የሚሆነው። አብራችሁን ቆዩ። ሰብስክራይብ ማድረግ እንዳትረሱ እሺ።

ሀ፣ እየተመለሱ እየተመለሱ እኔማ አንተ ከዛ በኋላ ነው ብዙ ጊዜ ያየሁት። ከዛ በኋላ ነው ያየሁት። አይቀር ነበር ቲክቶኬ ጠፍቷል። ነው ቆይ ደግሞ ምን ፓርት ላይ ነበር እ ምንም

ሰው ከልቤ እንዲ ነበረ እንዲህ ነበረ፣ ግራ ገባኝ። ሳ ክ ክ ይል ዘፈኑ ምናምን ይሄ ስሎ ነገሩ ብላ ሌላ ነገር ነው የሚስፈጣው። ግን ደግሞ በጣም ብዙ ሰው ላከልኝ። እንደ አንቺ ማለት አሁን ብዙ ጊዜ ማለት ነው ሴት ልጅ ታውቃለህ እንደ ጓደኛ ብላ የምታስበው ምን የሚባል አባባላ ለመሰለክ ሴትን ሳይሆን ማላምናት ወንድምህን እንደሚያስትህ ስለማውቅ ነው። ማላም ነው ይባላል። ገብቶሃል? እና እስኪ ምን አስበህ ነው፣ እስኪ ግልጽ አድርግልኝ። እንግዲህ የሰራነው አንድ ላይ ነው የሰራነው፣ ግን እኔ ምን ፓርት ነው ሲግቢ ነው እኔ

አይ ችግር የለውም እኮ በጣም ብዙ ሰው ጠየቀኝ፣ እግዚአብሔርን በጣም ብዙ ሰው በጣም ብዙ ሰው ቲክቶክ ላይ ስለማልገባ ኢንስታግራም ላይ ነው ሼር ሌላ ነገር

ሲጀመር እስሎ ሞሽን ስላረጋጉት ነው። እኛ ላይ ግን ሲጀመር በራስ ያለ የምንቀሳቀስ እና ስለዚህ አሊክ ታዲያ አሊክ ሰራ ሰራ ረጅም ሰዓት ነው ያየኸኝ። ቪዲዮ ላይ ችግር የለውም። አሁን እኮ ማለት ነው እኔ እናንተ የምናወራው ነው፣ ሌላ ሰው አልሰማም

ማለት እኔ እንጃ፣ እኔም ግራ ገባኝ። ከዛ እስኪ ብቻውን ላወራው እኮ ብዬ አስቤ ነው። እንዴ የምትቆም ነገር ምን ነገር ነው? በሌላ ነገር አስቤ አይደለም። ግን ደግሞ ግራ ገባኝ። እዩ ታቃለኝ፣ እናንተ ወንድምና እህት ነን። ግን ደግሞ በቃ ግራ ገባኝ እና ኤክስፕሌን እንድታደርግልኝ ፈልጌ ጀስት ከቪዲዮ አጋጣሚ ነው ወርጦ በቃ እንደዛ ነው የሚመስለው። አልገባኝ። በቃ አሁን ትክክለኛ ላይ አጋጣሚ ሆነ መልስ እንዴ ማለት በቃ ማለት እዚህ ጋር ሳየው እኔ ግራ ገባኝ። በጣም በጣም በጣም ግራ ገባኝ። መጀመሪያ እኮ ቪዲዮውን እኮ ስቀነው ነገር ነው ያለፈው ቪዲዮን ያላየው ሰው ሌላ ነገር ነው የሚመስለው። አውቃለሁ እኮ ተረድቼ ካለው ግን ደግሞ በቃ አሰብኩትና እኔ ግራ የገባኝ ነገር ስለሆነ ልጠይቅህ ስላሰብኩኝ ነው።

የተሻለ ነገሮችን ብዙ ነገሮችን እያሰብን ነው። ዛ የሚጠቀለኝ ነ ከዛዎች የሆነ ነገር አሰብ ያስጀመር እንደዚህ ነገር ታስቢያለሽ፣ እንደዚህ ነ ታስቢያለሽ። መጀመሪያ መጀመሪያ ደረጃ አስቤ አይደለም፣ ግን ደግሞ ግራ ገባኝ ነው የምሳየው። መጀመሪያ እኮ እንደነገርኩ ምንም ሁንም ሁንም ነገር ስቀን ነበረ ቪዲዮ ነው ያሳለፍ አይደለም፣ ግን ደግሞ በቃ ድጋሚ ደግሞ ሳየው ምናምን ነገር የሰው ኮመንት ምናምን እንኳን አይደለም ስለ ሰው ስለ ራስክ እርግጠኛ ሆነ መናገር አትችሉም፣ ታውቃለህ። እና ግራ ገባኝ። በቃ አሁንም ሌላ ነገር ነው ልንሰራ ና፣ ከዛ በፊት ቆይ፣ እስኪ ስሜት ግን ደግሞ አንተ ጋ ያለውን ነገር እንድታስረዳኝ እፈልጋለሁ። አኩል ሰው ደስ ደስ አለኝ ሳይሆን፣ መጀመሪያ ንገራኝ። ለምንድን ነው እንደዚህ ያደረገው? አው ይሄን ጥያቄ ሽሞ እንደገና ምን አይነት ስሜት ነው የሚሰማሽ የሚለውን ነገር የጠየቁሽ። እኔስ በዚህ በአንቺ ቦታ ሁኚ ባሰብ ምንድን ነው የሚሰማኝ

አልፈልግም። ና አልጠማኝም፣ አልጠጣም። ካሜራ የት ና ያደረገው? አዲስ ጌትኳ ያደረገው ሪኩዌስት ካመጣ ልደውልለት ካሜራ ጥቅም እዛ ላይ ነው እንዴ? ደግሞ ቁመት አይደርስበትም እዛ ላይ እኮ ነው ቁመት

ሰው የሰው ሪያክሽን እንደዚህ እየሆነ አሁንም እንደዚህ አይነት ቪዲዮ እየታየ ነው። መቀጠል አልፈልግም። ባጭሩ እሺ፣ ቪዲዮ እንሰራ። ነገር የለም። እባካችሁ አታስቸግሩ። ነገር እህ እ አንተ ጋር ያለውንም ነገር ንገረኝ። ከዛ በኋላ ደግሞ ቪዲዮ እንሰራ እንፈልጋለሁ። ነገር የለም። ቪዲዮ ላይ እኮ የተፈጠረው ነገር ኦልሬዲ በምን ሆነ በዛ ግን ላይ ታያለቀው ቪዲዮ ማየት እፈልጋለሁ። እንደው እና ለነገር አይደለም ሰው ቪዲዮ እናየዋለን። አንተ ጋር ምንም የለም ደስ